ላም ሱኩን ወይንም ስለ ላመ ሰዋኪን አጠቃላይ ማለት ነው። ስለ ሱኩን ስለሆኑ ላም ህጎች ነው የምንመለከተው። ሱኩን የሆኑ ላም ላሞች በጣም በርካቶች ናቸው። በርካታ ቦታ ትገኛለች፣ ሱኩን የሆነች ላም ማለት ነው። ከነሱ ውስጥ ኢንሻላህ ዛሬ የምንነጋገረው የሚሆነው ስለ ላ ስለምትባለዋ ላም ስኩን ነው። ቅድሚያ እንሻ ላ ችላ መታሪፍ የምትባለዋን ወደ አቀራሯ ከመግባታችን በፊት ታሪፏን እንመልከትና ከዚያም ወደ አቀራሩ እናልፋለን። ካሁን በፊት ለማስታወስ ያክል በአሕካመ ኑን ሳኪና ወተንዊን ጊዜ አራት ህጎች እንዳሉት ተነጋግረን ነበረ። ሱኩን የሆነች ኑን አራት ህግ አራት አቀራር እንዳላት ተነጋግረናል። በመቀጠል ሱኩን የሆነች ሚም ሶስት ህግ እንዳላት ተነጋግረናል። አሁን ደግሞ ይቺ ሱኩን የሆነች ላም ስንት ህግ እንዳላት እንሻላ እንነጋገራለን ማለት ነው። ሁላችሁም እንሻላ ተከታተሉ። መጠየቅ የምትፈልጉትን ስለ በላም ሱኩን ወይም አሁን በምንማሩ ትምህርት ዙሪያ መጠየቅ ትችላላችሁ። ወጀዛኩሙላሁ ኸይረን በመጀመሪያ

ሱኩን የሆነች ላም ማለት ነው። ይችቺ ላም ሱኩን የምትባለዋ ተጅአሉሃ ለአረቡ ቀብለል አስማኢ ሊተሪፊሃ ከስም በፊት ማለት ነው። ያን ስሙን ለማሳወቅ የሚጠቀሙባት ወይም የሚያደርጓት የሆነች ሱኩን የሆነች ላም ስትሆን ይችን ሱኩን የሆነችን ላም ደግሞ መፍትሑ የሆነ ሐምዘተልወስ ይቀደማታል ማለት ነው። ያ ማለት ምንድን ነው? ይህች ላመ ታሪፍ የምትባለዋ ወይም ላመል አል ሌላ ስሟ ነው። ላም ሱኩን እንዳለች ሆና በስም ጊዜ የምትገኙ ሊታሪፍ ያ ስላለ በማሳወቅ ነው የምትመጣው። ይችላ ከስም ተቀጥላ ማለት ነው። እንድህ እንደነገርኳችሁ አልኪታብ፣ አልቀመር፣ አሸምስ ያሉት ማለት ነው የመሳሰሉት በስም ጊዜ ብቻ ነው ይቺ ላም የምትገኘው። ታዲያ ይችን ሱኩን የሆነችን ላም ምን ቀድሟት እናገኛለን? ፈትሃ የሆነ ሐምዘተል ወስል ቀድሟት እናገኛለን። ይህም ስንት ፊደል ሆኑ ማለት ነው? ሐምዘተል ወስል እና ላም ሱኩን በአንድ ላይ ሆኑ ማለት ነው። ይችን ላም ሱኩኗን ለመተዓሪፍ መሆኗን ለመለየት የሚያገለግለን ነገር ምንድነው? ሐምዘተል ወስሉ ጋራ አብሮ መምጣት ነው። ሐምዘተል ወስል ጋራ አብሮ ከመጣ ማለትም እቺ ላም ሶኩኗ ሐምዘ ተልወስድ ጋር አብራ ተጣምራ በምትመጣ ጊዜ ሐምዘ ተልወስድ ይቀድማታል። ከሐምዘ ተልወስድ በመቀጠል ደግሞ ሶኩን የሆነችን ላም ካገኘን ይህች ምን ትባላለች? ላመ ተዕሪፍ ትባላለች ወይንም ላመልአል ትባላለች ማለት ነው። ስለዚህች አቀራር ነው የምንነጋገረው። ይቺ ላመልአል አል ወይንም እቺ ላመ ተዕሪፍ ሁለት አይነት አቀራር ነው ያላት። እንግዲህ ካሁን በፊት በአሕካመ ሚም ሳኪና ወተንዊን አራት አቀራር በአሕካመ ሚም ሳኪና ሶስት አቀራር በአሕካም ላመሰዋኪን በአጠቃላይ ደግሞ አጠቃላይ ሱኩን የሆኑ ላሞች በሁለት አይነት አቀራር ነው የሚቀሩት። ከላም ሱኩኖች መካከል የመጀመሪያው ላመታሪፍ ነው እየተነጋገርን ያለ ነው። ታዲያም ይህ ላመታሪፍ ወይም ይህ ላመልአል ሁለት አይነት አቀራር አለው ማለት ነው። እሱን ኢንሻአላህ እንነጋገራለን። ማንኛውም እስካሁን የተነጋገርናቸው ህግጋቶች እስካሁን የተነጋገርናቸው አህካሞች ማለት ነው ማለትም ሚሳኪና ሚሚሳኪና ከሀያ ስምንቱ ፊደላቶች ጋራ በሚጣምሩ በሚቆራኙ ጊዜ ወይንም ተጣምሮ በሚነበቡ ጊዜ ነው። አነባበባቸው የሚቀያየረው እናም ለመታሪፍም ላይ ስንመጣ ለመታሪፍ ከሃያ ስምንቱ ፊደላቶች ጋራ አብራ በምትጣመር ጊዜ ስንት አይነት አቀራራላት ማለት ነው? ሁለት አይነት አቀራራላት እሱንም እንነጋገራለን። በቅድሚያ ግን ላመልአል ወይንም ለመታሪፍ የሚለውን ሁላችሁም ልትረዱና ልታውቁ ልትለዩ ይገባል። ላመልአል የምትባለዋ ሀምዘተልወስል እና ላምስኩን በንድ ላይ ሆኑ ሲመጡ ነው። ምሳሌ ከታች ሱራ መመልከት እንችላለን። ከታችም ሁላም ግልጽ እንደሆነላቸው ሱረቱ ናስ እንመልከት። ሱረቱ ናስ ላይ ቢስ ብቢናስ ናስ የምትለ ብቻ ተመልከቱልኝ። ና የምለ የምለዋ አሊፍ ሀምዘተልወስል አለ። ከእሱ በመቀጠል ደግሞ ሀምዘተል ወስል በመቀጠል ላም ሱኩን አለ። ይህን ምን ይባላል? ላመል አል ይባላል። ሌላም መመልከት እንችላለን። አሁንም አሁንም በመጀመሪያ ላይ ሲመጡ ግልጽ ኑላችሁ። እስኪ መጀመሪያ ላይ ሲመጡ ኢንሻላህ ብዙ አሉ። ከሱራቱ ናስ እንኳ ማለት ነው አምስተኛውን አያት ብንመለከት አለ ይላል አለዚ ይወስዊሱ ስንል አለዚ ስንል አምስተኛው አንቀጽ ማለት ነው። ሱረቱ እናስ አምስተኛው አንቀጽ አለዚ ስንል መጀመሪያ ላይ ሐምዘተል ወስለ ነው የምናገኘው። ከእሱ በመቀጠል ላም ሱኩን ነው የምናገኘው። ሸዳዚ ላይ ያለ በውስጡ ላም ሱኩን አለ። እሱንም ኢንሻአላህ በኢድጋም ህግ ጊዜ ሲሆን የበለጠ ግልጽ ስለሚሆንላችሁ እሱንም ኢንሻአላህ እንመለከታለን ማለት ነው።

ሐምዘትልወስልና ላምስኩን ባንድ ላይ በሚመጡ ጊዜ ላመትተዕሪፍ ይባላል፣ ወይም ላመልአል ይባላል። በስምን ለማሳውቅ የምትመጣ ላም ሱኩን ትባላለች። በሱኩን ስለማይጀመር፣ እንደ አረቦች በሱኩን ስለማይጀመር የግደታ ይህንን ሱኩን ለሆነች ላማ እንድትነበብ ለማድረግ ከሱ አስቀድመው ሐምዘተል ወስልን ይጨምሩበታል እና ሐምዘተል ወስልና ላም ሱኩን በአንድ ላይ ሆኑ ማለት ነው። ምንጊዜም ቃልን ከቃል ጋር ስናያይዝ በቢሃለቴል ወስድ ጊዜ ምን ይሆናል? ሃምዘተል ወስሯ ትጠፋለች። ትነበብ ወስ ይደረግባታል ማለት ነው። ነገር ግን

አትነበብም ማለት ነው። ሐምዘተል ወስላ እና ይቻ ሐምዘተል ወስልና ላም ሱኩን ምን ተብለው ይጠራሉ? ላመልአል ይባላሉ ወይም ላመታያሪፍ። ይቺ ላመልአል እቺ ሱኩን የሆነች ላም ሁለት አይነት አነባበባላት። ከእሱ በመቀጠል ሃያ ስምንት ፊደላቶች በሚመጡ ጊዜ ላም ሱኩኗ በሁለት አይነት አቀራር ትቀራለች። አንደኛው አንደኛው አቀራሯ ኢብሃ ተደርጋ መቀራት ነው። አንደኛው አቀራሯ ኢብሃ ተደርጋ ግልጽ አል ተብላ ል ተብላ ተነባ ትቀራለች አንደኛው አቀራሯ ነው ሁለተኛው አቀራር ደግሞ ኢድጋም ተደርጋ ትነበባለች ተጨፍልቃ ማለት ነው የኢብሃር ተቀራኒ ሆና ተጨፍልቃ ሳትነበብ ወደ ቀጣዩ ፊደል ተጨፍልቃ የምትነበብበት አጋጣሚ አለ በመጀመሪያ ኢብሃር የሚለውን እናያለን በሚቀጥለው ፕሮግራማችን ደግሞ ኢድጋምን እንመለከታለን ማለት ነው ኢንሻአላህ ኢዝሃር የሚሆነው ከላም አልአል በመቀጠል ከላም አልአል በመቀጠል ዐሥራ አራቱ ፊደላቶች በሚመጡ ነው በሚመጡ ጊዜ ነው ከሀያ ስምንቱ ግማሹ ዐሥራ አራቱ ፊደላቶች በሚመጡ ጊዜ ላመልአሏ ይቺ ሱኩን የሆነችዋ ላም በላመልአል ጊዜ የምትገኘ ሱኩን የሆነችን ላም በግልጽ ልብለን እናነባለን። ግልጽ የሆኑበት ምክንያትም ይቺ ላም ሱኩንና የኢሀር ፊደላ 14ቱ ፊደላቶች መውጫ ቦታቸው በመራራቁ ምክንያት ነው። በዚህ የተነሳ ላም ሱኩኗን ግልጽ አድርገን ለመቅራት ምንም አይነት ችግር ስለሌለው በግልጽ ል ብለን እናነባለን ማለት ነው። ፊደላቶችን በተመለከተ እንመልከት። ፊደላቶችን በተመለከተ ፊደላቶችን በተመለከተ ሸይክ ሱለይማን አልጀምዙሪ የሚባሉ ታላቅ ሙአልፍ የተጁን ማለት ነው። እሳቸው በአንድ ቃል ላይ ሰብስበውታል። ምን ብለው ነው የሰበሰቡት? በቃል ላይ ሰብስበውታል። ጀማ አድርገውታል። እንዴት ብለው ኢብ ሐጀከ ወኸፍ ዓቂመሁ በሚለው ሰብስበውታል። ኢብ፣ ሐምዛ፣ ባ፣ ገይን፣ ሓ፣ ጂም፣ ካፍ፣ ዋው፣ ፈ፣ ዓይን ፍ የ ሚም ሀ እነዚህ አስራ አራት ፊደላቶች ኢብ ሐጀከ ወከፍ መሁ ተብለ ተሰብስበዋል። እነዚህ አስራ አራት ፊደላቶች ከአል በኋላ በሚመጡ ጊዜ ላመልአልን ወይም በላመልአል የምትገኘል ሱኩን የሆነች ላም በግልጽ ልብለን አል ብለን እናነባለን ማለት ነው። ምሳሌ በተመለከተ ከታች ሱራዎች ነው። እንሻ ላ ምሳሌ የምሰጣችሁ ምሳሌ ሱረት ልቀድር ላይ ኢና አንዘልናሁ ፊ ሌይለት ልቀድር። አልቀድር ስንል ፊ ሌይለት ልቀድር ስንል አልቀድር ምንድን አድርገነዋል? አል ከአል በኋላ ማን የመጣው ቃፍ ነው የመጣው። ቃፍ ደግሞ የምንድን ፊደል ነው ማለት ነው? የኢብሃር ፊደል ነው። ስለዚህ ለብለን እናነባለን። ሌላ ምሳሌ ተጨምራችሁ

ኢዝሃርን በቀላሉ የምንለይበት ዘዴ፣ እሱም ዘዴ ምንድን ነው? ከላም ሱኩን ላይ የሱኩን ምልክት ተጨምሮ ካገኘን በቃ ኢዝሃር መሆኑን በቀላሉ መለየት እንችላለን። ይህን በላመልአል ጊዜ ኢዝሃር ሌላ ስያሜ የተሰጥቷል። ኢዝሃር እንዳለ ሆኖ ለመለየት ላመል አል ለሆኑ ለመለየት ምን የሚል ስያሜ የተሰጥቷል? ላመል ቀመሪያ የሚል ስያሜ የተሰጥቷል። አል ቀመሪያ የሚል ስያሜ የተሰጠው አል ቀመር የሚለው አል ቀመር ከሚለው ቃል ላይ አል ላም ሱኩኗ ስለምትነበብ

ኢብሃር ተብሎ መጠሪያው በዚህ መልኩ ይጠራል እና ኢንሻላህ፣ ስለ ኢብሃር ብዙም ከባድ አይደለም። እናንተ ዞሮ አል ሐምዘት ወስድና ላም በአንድ ላይ መጥተው ከላም ላይ የሱኩን ምልክትን ካገኘን ኢብሃር መሆኑን ለዩ። ሌላ በተጨማሪ ደግሞ ከላም አል በመቀጠል 14 ፊደላቶች ብ ሐጀክ ወኸፋ ቂመሁ የሚሉት የኢብሃር ፊደላቶች መሆናቸውን ለዩ። አብሮ ሲጣመሩ ኢብሃር ተደርጎ እንደሚቀራ ላም ስኩን ሁላችሁም ታውቁ ይገባል። ኢንሻላህ ዛሬ ይህንን ይመስላል።